ሰላምን ማስፈን ከወንጀል የጸዳ አካባቢ መፍጠር መቻል ሰዎች ያለምንም ስጋት መስራት መንቀሳቀስ እንዲችሉም ያደርጋል። በመዲናችን ይህንን ሰላማዊ እንቅስቃሴ ለመፍጠር የአዲስ አበባ ፖሊስ ጠቅላይ መምሪያ ከተለያዩ አካላት ጋር በመሆን ዘርፈ ብዙ ሥራዎችን አከናውኗል። ከእነዚህም አካላት መካከል የኪነ ጥበብ ባለሙያዎች አንደኞች ሲሆኑ፣ በዚህም ሥራ ሰላምን ማስፈንና ወንጀልን መቀነስ ተችሏል። ይህን በማጠናከር አስተማማኝ ሰላም እንዲኖር ለማስቻል የአዲስ አበባ ከተማ የባህል ኪነ ጥበብና ቱሪዝም ቢሮ ከተ ከተለያዩ ኪነ ጥበብ ባለሙያዎች ጋር ኪነ ጥበብ ለሰላም ግንባታ በሚል መርህ ቃል ከዚህ ቀደም የተሰራውን ስራ ለማጠናከር በዘላቂነት መስራት ባለባቸው ጉዳዮች ላይ ውይይት አድርገዋል። ኪነ ጥበብን በአግባቡ ከተጠቀምንበት ለሰላም የሚኖረው ዋጋ ከፍተኛ ነው። ይህን በመረዳት ከተለያዩ የዘርፉ ባለሙያዎች ጋር በመሆን በርካታ ስራዎች ተሰርተዋል የሚሉት የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውናም አርቲስት ሰለሞን ታፈሰም ይህንንም ይበልጥ ለማጠናከር ከተለያዩ የኪነ ጥበብ ባለሙያዎች ጋር ውይይት መደረጉን ተናግረዋል። ኪነ ጥበብ አሁን ለሀገራችን ለከተማችን በተለይም ሰላም ላይ ሚናውን እንዲወጣ በተሻለ መንገድ እንዲሰሩ ለማድረግ የበለጠ በምርምር ላይ የተደገፈ ጽሁፍ መረጃ ነው የቀረበላቸው። ዝም ብሎ ሀሳብ ሳይሆን ሰላም ኢትዮጵያ የሀገራችን ላይ በዚህ መስክ ላይ ያሉ ፕሮፌሰሮችን ያስጠናው ጥናት ነው የቀረበውና ስለዚህ የኪነ ጥበብ ባለሙያዎቻችን ሳይንሳዊ የሆነውን ጥናት መሰረት በማድረግ ኪነ ጥበብ ለሰላም ለሀገር ግንባታም ያለውን ሚና ተረድተው የበለጠ ከወትሮ በላይ ለሀገራችን ሚናቸውን እንዲወጡ ለማድረግ ታስቦ የተዘጋጀ መድረክ ነው። ጥናታዊ ጽሁፍ ካቀረበው የሰላም ድርጅት ጋር በርካታ ስራዎች እየሰራን ነው። ቀጣይም ብዙ ነገሮች አሉት። እነሱ ጥናታዊ ጽሁፉን ሲያቀርቡት የዛሬ አራት አምስት ዓመት አብረን እዚህ ጥናታዊ ጽሁፍ ላይ ተገኝተን ጥናታዊ ጽሁፍ ላይ ያለንም አስተያየት ሰጥተናል። ኪነ ጥበብና ሰላም የአንድ ሳንቲም ሁለት ገጽታዎች ሲሆኑ ፍቅርን አንድነትን የሚፈጥሩም መልእክቶች የሚተላለፉበት የሙያ ዘርፍ እንደሆነም ይነገራል። ጥበብ የሚለው በራሱ ቃሉ ከሰላም ጋር የሚገናኝ ከእውነት ጋር የሚገናኝ በአጠቃላይ ዓለም አቀፍ የሆነውን አውንታዊ የሆኑ ሀሳቦችን ጽንሰ ሀሳቦችን እየያዘ ነው። ተግባሩም እንደዛው ነው። ስለዚህ ከሁሉም በላይ ደግሞ ኪነ ጥበብ ሰላም የሚለው ሀሳብ ይገልጸዋል ብዬ አስባለሁ። የሰላም ግንባታ ብለን ስናስብ ደግሞ ሰላምን በሚገባ በእያንዳንዱ አእምሮ ውስጥ በእያንዳንዱ ህብረተሰብ ውስጥ ሊያደርስ የሚችል ሊያሰርጽ የሚችል ከትውልድ ወደ ትውልድ ለማስፈን ለማሸጋገር የሚያስችለን ደግሞ ዋናውና ትልቁ መሳሪያችን ኪነ ጥበቡ ነው። ሰላም ዝም ብሎ የሚገኝ ነገር አይደለም። ሰላም ትዕግስት ትፈልጋለች። ሰላም መቻቻል ትፈልጋለች። ሰላም አብሮነት ትፈልጋለች። ኪነ ጥበብ ደግሞ እነኝን የበኩሏን ድርሻ የምትወጣ ነች። ኪነ ጥበብ ከሌለ ደግሞ ሰላም አይ፣ ምክንያቱም ሁሉንም ሀሳብ የምትገልጪው በኪነ ጥበብ ነው። ሁሉም ማህበረሰብ የዛ ሀሳብ ተገዢ ነው። ምክንያቱም ህይወታችን ነው። ሰላምን ለማጽናትና አንድነትን በማጠናከር በኩል ኪነ ጥበብ ትልቅ አቅም የሚፈጥር ስለመሆኑም ተመላክቷል። ኪነጥበብ ሰላምን ታመጣለች፣ መቶ በመቶ ታመጣለች የሚል እምነትም አለኝ። ሙያውም ውስጥ ስላለው በደንብ ነው የሚያመጣው። ምንድነው ትኩረቶቹና ሁኔታዎቹ ስላልተጣጣሙ ወይ ስላልተገናኙ ካልሆነ በስተቀር ኪነ ጥበብ ለሰላም እጅግ በጣም ፍቱን መድኃኒት ነው። አንዱም ዋናውም እሱ ስለሆነ ሌሎቹ ተዛማጭ ይሆናሉ የሚል እምነት ስላለ ኪነ ጥበብ አይተኪ ሚና አላት። ምክንያቱም ይህንን በኃላፊነት መርተው የሚሰሩት የኪነ ጥበብ ሰዎች ከፍተኛ ኃላፊነት ይጠበቅባቸዋል። በጥንቃቄ መስራት አለባቸው። መነኝን ነገሮች ደግሞ ማዛነፍ የለባቸውም። እንደዚህ ደግሞ ስል አንዳንድ ጊዜ ያው እኛ መቼም አክተር ተቀጠርነ የምንሰራ በመሆናችን የሚሰጥህን ስክሪፕት ዝም ብለህ አንጋፍህ የምትሰራ ከሆነ ጥሩ ነገር ላትሰራም ትችላለህ። እንደውም መጥፎ ነገር ልትሰራ ትችላለህ። ይሄ ጥንቃቄ አካባቢ ነው። እኔ በህይወት የገጠሙኝ ነገሮች አሉ። ሊያጣላ የሚችል ስክሪፕት ደርሶኝ ከቃላት ጀምሮ ተዋግቼ ያስወገድኩት ነገር አለ። ዝርዝሩን ባልነግርህም ዋናው የእኛ ሚና ግን የሀገርን ነገ ማሰብ የልጆቻችንን ነገ ማሰብ የልጆቻችንን ሳቅ ለነገ ማዳን ነው የሚመስለኝ። ሰላምን ለማምጣት ቲያትሩም፣ ፊልሙም፣ ዘፈኑም ሁሉም አቅም አላቸው። ምክንያቱም አንድ ዘፈን ለሚሊየን ሰዎች ደርሳል፣ አንድ ፊልም ለሚሊየን ሰዎች ደርሳል። ስለዚህ ከሌላው በተሻለ በጣም አቅም አለው ኪነ ጥበቡ። ለዛም ነው ከሌላው በተሻለ ደግሞ ኃላፊነት አለበት ሚባለው። ስለዚህ የኪነ ጥበቡ ባለሙያ የሚሆን ራሱ ሀሳቡም ራሱ ለማህበረሰቡ ቅድሚያ የሚደርስና ቅድሚያ የሚመጣ ነው እያስባለ ኪነ ጥበብ ለሰላም ያለውን ሚና በመረዳት የጥበቡ ባለሙያዎች የጸጥታ አካላትን በመደገፍ በኩልም እያበረከቱት ያለው አስተዋጽኦ የላቀ ሲሆን ፖሊስም ሰላምን በማስፈን ከወንጀል የጸዳ አካባቢ ለመፍጠር እያደረገ ያለው እንቅስቃሴ ይበል የሚያሰኝ መሆኑን ያነጋገርናቸው የኪነ ጥበብ ባለሙያዎችና ዶክተር ሂሩት ተናግረዋል። በጣም ሰውን የሚያከብሩ ሰውን አይተው የማይጠግቡ ብዙ ልጆች አሉ። በእድሜ ከኔ ቢያንሱም ግን ልክ እንደ ጓደኞች ነው የምናወራው ፖሊሶች ጋር ያለውን ዲስፕሊን በጣም ወደዋለሁ። ምክንያቱም እንደዚህ ነው አገር መሰረተው። የአገር ስቴብል መሆኗ መርጋቷ የሚቀጥለው የዚህ ዚህ አይነት የበቃና ዲስፕሊን የሆነ የወታደር የፖሊስ ሰራዎች ሲኖር እና በጣም እየተደሰትኩባቸው ነው። በጣም የጥበብ ሰዎች ራሳቸው የጸጥታ ሀይል ናቸው ማለት ይቻላል። ያው ስለምታውቁት ሀገር ምንም በሆነች ጊዜ በተነካች ጊዜ ቀድሞ የሚደርሱ ህዝብን በስራዎቻቸው አስገንዝበው የሚያሰልፉ ናቸው። ሁላችንም እንደምናውቀው ለሀገር ብድግ ብለን የምንነሳው መጀመሪያ እነሱ በጥበባቸው ሲያቀርቡልን ነው እና እኔ የጥበብ ባለሙያዎቻችን በአጠቃላይ የሀገር አርበኞች ናቸው ከሰላምና ደህንነት አንጻር ስናይ እንዲያውም በጣም ማንነታቸው በጸጥታ ተቋም ውስጥ የተገነባ ነው የሚመስለው። ወዲያውኑ ነው ወታደሮ ነው ፖሊሶ ነው የምታገኛቸው። ፖሊስ ከሌለ እኔ የለውም፣ የሰላምና ጸጥታ ከሌለ እኔ የለውም። ይሄ ምንም የውዴታ ግዴታ ነው እና የአዲስ አበባ ፖሊስም ሆነ ሌሎቹም የጸጥታ አካሎች እየሰሩት ያሉት ስራ በጣም ወሳኝና አስፈላጊም ነው። አንድ ሰው ጸጥታው ካልተጠበቀለት የመኖር ህልም የለውም ማለት ነው። ፖሊስ ወሳኝና አስፈላጊውን ነገር እያደረገ ነው ያለው። በዚህ ላይ እኛም ባለሙያዎች የማገዝ የመተባበር ግዴታ እንዳለብን አምናለው ይበርታ ነው ምለው። ፖሊስም ኪነ ጥበብ ለሰላም ያለውን አበርክቶ የበለጠ ለማጠናከር በርካታ ስራዎች እንደተሰሩ የገለጹት የአዲስ አበባ ሰላምና ጸጥታ የሰላምና እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታና ዶክተር ሂሩት በቀጣይም ዘርፉን በመደገፍ በኩል የሚከናወኑ ተግባራት ተጠናክረው ይቀጥላሉ ሲሉ ተናግረዋል። የከተማችን አስተዳደር የኪነ ጥበብ ዘርፉን የሚያጠናክር ተቋም አለው። በከተማችን ደረጃ የኪነ ጥበብ እና የባህል ቢሮ አለ። የባህል እና ኪነ ጥበብ ቢሮ ከከተማችን የሰላም ፀጥታ ቢሮ ጋር በቅርበት ተቀናጅቶ ይሰራል። የባህልና ኪነጥበብ ቢሮ በስሩ ያሉ የኪነጥበብ ዘርፉ ላይ የሚሰሩ ተዋንያንን፣ ማህበራትን ሁሉንም አስተባብሮ በነሱ ጋር በጋራ ተቀራርበው በሀገር ጉዳይ ላይ በጋራ ጉዳይ ላይ በቅርበት ይሰራል። እኛ ደግሞ ከሰላም ሴት ግንባታ ጋር በተያያዘ የሁሉ መሰረት ስለሆነ ሰላም አብረን በጋራ የምንሰራባቸውን በጋራ የማቀድ በጋራ የመስራት በጋራ የመንቀሳቀስ የጋራ ነጋችንን ሁላችንም ትውልድ በሚጠቅም መንገድ ማን ምን ሚና ሊወጣ ይገባዋል የሚለው ላይ ምክክር እያደረግን በጥናትና ምርምርም እያስደገፍን አጠናክረን ከተማችን ዓለም አቀፍ ከተማ የሁላችን ከተማ በመሆኗ ሰላሟ አስተማማኝ ሰላም የሰፈነባት በልማት ደረጃም ለሁሉ የምትመች በእርግጥም የአፍሪካውያን ኩራት የዓለም ኩራት ሆና እንድትቀጥል ሰላም ከሁሉ ነገር መሰረት ስለሆነ ሰላም ላይ አጠናክረን የምንቀጥል ለሚሆነው በጋራም በስምምነት በዚህ ልክ ተጋብተን አጠናቀናል። አጠናክረን እንቀጥላለን። ኪነ ጥበብ እኛ ለሀገራችን ሰላም ብቻ ሳይሆን አጠቃላይ በሁሉም ዘርፍ የሀገረ መንግስት ግንባታችን ላይ ከፍተኛ አስተዋጽኦ ስላለው ይህንን ሚናቸውን እንዲወጡ በተለይም ደግሞ ገዢ በሆነው አሰባሳቢ ትርክት ላይ ማህበረሰባችንን ህዝባችንን እርስ በርስ በሚያፋቅረው በሚያገናኘው ህብረትን ትብብርን በሚፈጥር አጀንዳ ላይ እንዲሰሩ ተገቢውን ድጋፍ እናደርጋለን። በዚህም ላይ እንዲሰሩ ደግሞ የበለጠ ኦሪንቴሽን ወይንም ግንዛቤ እናስጨብጣለን። ወደፊትም ብዙ ሀሳብ ይኖረናል። ምክንያቱም ከተማችን ዓለም አቀፍ አፍሪካ መዲና ነች። አሁን ደግሞ ዓለም አቀፍ መዲና እየሆነች ስለሆነ ወደፊት እንደሌላው ዓለም አቀፍ እንደሌላው ሀገራት ምንመኘው የአርት መንደርን በመገንባት እነሱ የሚፈልጉትንና የሚያልሙትን በበለጠ ደግሞ ሀገር ከጥበብ እንድትጠቀም ማህበራዊ ትስስራችንን ማህበራዊ ፋይዳ ብቻን ሳይሆን ኢኮኖሚያዊ ሚናም ስላለው ወደ ኢኮኖሚ ሴክተር እንዲሸጋገር የማድረግ ስራ ለመስራት በቅር ተይዞ እየተሰራ ነው። ሰላም የሁላችንም በደስታ የመኖራችን ምክንያት ነው። ስለዚህም የኪነ ጥበብ ባለሙያዎች ብቻም ሳይሆኑ ሁሉም ሰው በተባበረ ክንድ ለሰላሙ መትጋት መስራት ይጠበቅበታል። ኪነ ጥበብ ምክንያቱም በውስጡ ባህልንም ያህል ትልቅ ነገር ስላለ ያለ ባህል ሰውነት የለም። የሰው ልጅ መገለጫው ትልቁ ነገር ባህል መኖሩ ነው። ባህል ባይኖሮ ኖሮ የሰው ልጅ የለም። አጭር ነው መገለጫው። በቃ ከዛ ብንጀምር ኪነ ጥበብ እዚህ ውስጥ ያላት ሚና አይተኬና በጣም ከፍተኛ መሆን አለበት። እዚህ ውስጥ ትልቁ ነገር መሆን ያለበት መቻቻልን ማሳደግ፣ መደማመጥን ማሳደግ እኔ እብስ አንተ እብስ የሚለውን ነገር መስራት አሁን አንተ ትብስ እኔ ብስ ተባብለን ካልኖርን በስተቀር ፈንግጠው ፈንግጬ ለሀገርም አይበጅ፣ ለራስም አይበጅ። ከጎረቤት ጀምሮ የሀገር ጠንቅ ሊሆን ይችላል። ትልቁ ነገር ሀገርን ነው ሚያዝ። ሀገርን የምንፈልጋቸው እኛ እንኳን ብናልፍ ለልጆቻችን ነው። ልጆቻችን ስቀው እንዲያድጉ ይፈለጋል። ለልጆቻችን ጥሩ መሰረት የሚቻል በሚቻል አቅም መንግስት ባለው አቅም ቤተሰብ ባለው አቅም ልጁ ስቆ እንዲያድግ መጣር አለበት። ኪነ ጥበብ ባለሙያዎች የማህበረሰቡ አካል እንደመሆናቸው መጠን ከዛም አልፎ ተርፎ በሀገር ግንባታ ላይ ወሳኝ ሚና እንደሚጫወት የህብረተሰብ ክፍል በእያንዳንዱ ስራዎቻችን ውስጥ ሰላምን፣ ልማትን፣ ፍቅርን፣ ወንድማማችነትን፣ መተሳሰብን፣ ሀገር ግንባታን በሚሰሩት ስራ በሙሉ እያካተቱ በጋራ ነገ የምንሻትን ኢትዮጵያ ነገ የምንሻውን አዎንታዊ የሆነ ዘላቂ ሰላምን ዘላቂ እድገትን ዘላቂ ብልጽግናን ማምጣት ላይ የበኩላቸውን ሚና እንዲጫወቱ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። በተለይ ተተኪ ትውልድ ወይም አሁን እየፈሩ ያሉ ልጆች ለሰላም ያላቸውን ግንዛቤ ሰፋ ማድረግ አለባቸው የሚል እምነት አለኝ። አሁን እነሱ ቆንጆ ቆንጆ ድሎች ገጥሟቸዋል። በተለይ የዚህ የማህበራዊ ሚዲያና በተለይ ቴክኖሎጂው እነሱን እየጠቀማቸው ነው። እዚህ ላይ በደንብ አድርጎ መስራት አለባቸው የሚል እምነት አለኝ። እነሱ አዳጊዎች ናቸው። በተለይኛ ነባሩንም የድሮውንም ይዘን የመጣ ነው። እነሱ ደግሞ ቴክኖሎጂው ና የተለያዩ ማህበራዊ ሚዲያዎች እየተጠቀሙ ነው በዛ ላይ ለሰላም ያላቸውን ትኩረት በደንብ አድርገው መስራት እንዳለባቸው ነው ማምነው እኛም እገዛ የሚያስፈልጋቸው ከሆነ እገዛ እናደረጋለን ሀላፊነቱ ደግሞ የኪነ ጥበብ ባለሙያ ብቻ ሳይሆን ራሱ የመንግስትም ሀላፊነት ነው የህዝቡም ሀላፊነት ነው ሁሉም አንድ ላይ ከሆነ ነው ሰላምም ፍቅርም አንድነትም የሚመጣው እንጂ ህዝብ ሌላ ኪነ ጥበብ ባለሙያ ሌላ መንግስት ሌላ ከሆነ ያው ሁሌ ግጭት ነው የፈጠረው። ና ግን የሚያዋጣ ነው ደግሞ ፍቅርና ሰላም ነው። እና ሁሉም በጋራ ሆነው መስራት አልበሱ። ምክንያቱም ሁሉም ቦታ ያሉት ሰዎች ናቸው። ሰው ደግሞ ከኪነ ጥበብ ውጭ መሆን አይችልም፣ ከሰላም ውጭ መሆን አይችልም። ስለዚህ የሁሉም አንድ መሆን ነው ሰላምን፣ ፍቅርን፣ አንድነትን ሊያመጣ የሚችለው። በጣም ብዙ ጸጋ፣ ብዙ ሀብት አለን የጥበቡ ሰው ራሱም በጣም ብዙ ነው ያለን። ስለ እውነት ይሄ ሁሉ ጸጋ እያለን ግን እስከ ታች ድረስ መስራት ይጎለናል። ስለዚህ ይህንን ሚናቸውን እንዲወጡ ነው የዛሬው መድረክና የኪነ ጥበብ ቤተሰቦቻችንን እኔ አደራ ብዬ የምጠይቀውና መልእክት ማስተላለፍ የምወደው ሀገራችን ከምንም በላይ መተኪያ የሌላት አንድ ሀገራችን ነች። የትም ብንሄድ ዞሮ ዞሮ ሀገር ነውና ሀገር ደግሞ የምትገነባው ቅድም እንዳልኩት በጥበብ ነው። ጥበብ በደንብ ሚናውን ከተወጣ ሰላምም፣ አንድነትም፣ ልማትም፣ ትብብርም ሁሉም የምንፈልገው ነገር ሌላ አለም ላይ የምንመኘው ነገር ሀገራችን ላይ መሆን ይችላል። ሁሉም ዘርፍ ሚናውን መወጣት አለበት። ጥበብ ደግሞ በጣም ሰውን የማስተሳሰር አስተሳሰብን የመቅረጽ ወደሚፈለገው መስመር የማሰለፍ ሚና ስላለው ከፍተኛ ስለሆነ ይህንን አለመወጣት የታሪክ ተወቃሽ ያደርጋል። ስለዚህ የዛሬው መድረካችን ይህንን ሚናቸውን ተወጥተው ሀገራችን ሁለንተናዊ የሆነ ብልጽግና ማምጣት እንድትችል እነሱ የድርሻቸውን እንዲወጡ አደራላለሁ።